እስራኤል በምን መልኩ ነው የተገነባቸው የሚለውን ግልጽ አድርጎ መነጋገር ያስፈልጋል። የእስራኤል ችግር ከጽዮናዊ ዲዛይኗ የሚመነጭ ነው። ዛዮኒስት አመለካከት፣ ፍልስፍና ላይ የተገነባቸው ሀገር ናት። መሰረቷ የዘር ማጥራት ነው። መሰረቷ ዘር ማጥራት ማለት ሰዎችን ከሚኖሩበት ቦታ ከቀያቸው ማስወገድ ማለት ነው። የተመሰረተችው ይህንም በማድረግ ነው። በ1948 750 ሺ በላይ ፍልስጤማውያንን በማባረር ነው የተመሰረተችው። አብረን እንኖር በማለት አይደለም፣ እነሱን በማባረር። ከዛ በፊት አብረው ሲኖሩ ነበር። 1930ዎቹ በኋላ ግን ተደራጅተው ማሸበር ምናምን ጀመሩ። ሶስት ትላልቅ የሽብር ድርጅቶች መስርተው ብዙ ችግሮችን አደረሱ። መጨረሻ ላይ በ1948 ከ530 በላይ መንደሮችን በመደምሰስ በማቃጠል ሰዎቹን በመግደል በመጨፍጨፍ 750 ሺህ ሰዎችን አሰደዱ ዲህ በወቅቱ በ1940ዎቹ ይሄ በጣም ከፍተኛ ቁጥር ያለውን አይሁዳዊው ፕሮፌሰር ኢላን ፓፔ ምን ይላል መሰላችሁ ኤትኒክ ክሌንዚንግ ኦፍ ፓለስታይን ወዝ ኖት ትራጂክ ባይ ፕሮደክት ኦፍ ዎር በት ደሊበሬት ፕላን ይላል የፍልስጤማውያን ከቦታው መባረር የዘርማ ጥራት ወንጀል መፈጸም የጦርነቱ አሳዛኝ ክስተት አይደለም ይላል ወይም የጦርነቱ ውጤት አይደለም ከዛ ይልቅ የዲዛይን ጉዳይ ነው ይላል ዲዛይን ነው። መጀመሪያው ነው አገሪቷ ዲዛይን የተደረገችው ፍልስጤማውያኑን በማባረር መሠረት ላይ ነው የተደረገችው። ይህን የሚለው ራሱ አይሁድ ነው፣ አይሁዳዊ ነው፣ እስራኤላዊ ነው፣ ፕሮፌሰር ነው፣ ሂስቶሪያን ነው፣ የታሪክ ምሁር ነው። ግልጽ አድርጎ ነው የሚያስቀምጠው። ጦርነት የፈጠረው ክፉ አጋጣሚ አይደለም፣ የፍልስጤማውያን መበደል። ከዛ ይልቅ ዲዛይኑ ራሱ በዛ መልኩ እንዲሆን የተሠራ ነው ይላል። ስለዚህ አዝናለሁ ካልክ ለፍልስጤማውያን የምታዝን ከሆነ እነሱን ሰለባ እያደረገ ያለውን የእስራኤልን ዲዛይን ልትደግፍ አትችልም። እስራኤልን እደግፋለሁ ካልከኝ ይሄ ትርጉም የሚሰጥ ንግግር አይደለም። የኮሎምቢያ ዩኒቨርሲቲ ፕሮፌሰር ኤድዋርድ ሳይድ የሚሉትን ተመልከት። ፋክትስ ዱ ኖት ሲስ ቱ ግዚስት ቢካዝ ደ ኢግኖርድ ደ ፓለስቲኒያንስ ሃ ቢን ድናይድ ሂስትሪ ቮይስ ን ራት ቱ ሪዚስት። እንግዲህ እውነታው አንተ ስለፈለግ ወይም ደግሞ ኢግኖር ስላደረግከው ሊቀየር አይችልም ይላሉ ፍልስጤማውያኑ ታሪክ ተከልክለዋል፣ ድምፅ ተከልክለዋል፣ ለነዚህ ለተቀሙት ነገሮች ለማስመለስ እንዳይዋጉ ተደርገዋል ይላል። ይህ የዲዛይን ችግር ነው። ይህንን ዲዛይን ከደገፍክ እንዴት ነው ለፍልስጤማውያን ልታዘን የምትችለው? እና ፉገራ አይሆንም ወይ እያልከ ያለው ነገር ነው። ይህንን ግልጽ አድርጎ መነጋገር ያስፈልጋል። አገሪቷን መደገፍ ዘር ማጥራትን መደገፍ ነው። ምክንያቱም ስደተኛን በሶስት ሌቭል የምታጠቃ ብቸኛው ሀገር ነች። ይህንን ልብ ብላችሁ ያዙልኝ። እስራኤል ስደተኞችን የምታጠቃው በሶስት ሌቭል ነው። የመጀመሪያው ሰባ በመቶ የጋዛ ህዝብ ስደተኛ ነው። መጀመሪያ በ1948 ሰዎቹን አሰደደች ከዋናው ከፍልስጤም አሁን እስራኤል ብለው ከጠሩት ቦታ ላይ ያሉትን በሙሉ አሰድዳ ወደ ጋዛ እንዲገቡ አደረገች። ስለዚህ ተሰደዱ ብዙ ቦታ ላይ ሰዎች ተሰደው ቦታውን ለቀው ከወጡ በኋላ ቢያንስ ሰላም ይተዋሉ አይደል? እስራኤል ግን ጋዛም ሆነው ሰላም አትሰጣቸውም። ድጋሚ ከጋዛም ማሰድዳቸዋለች። የስደተኛ ስደተኛ ማለት ነው። ስደተኛን ሄደህ ከቀየው አፈናቀልከው፣ ሰው ሌላ ቦታ ሄዶ መኖር ጀመረ፣ ከዛም ቦታ ሄደህ ታፈናቅለዋለህ ምን አይነት ግፍ ነው? ያም አልበቃትም። ሶስተኛ ሌቭል ደግሞ ስደተኛ አለ። ከዛው ደግሞ ተሰደው ከጋዛ ተባረሩ አይደል? ደግሞ ራፋህ ምናምን ገቡ አይደል? በድንኳን መኖር ጀመሩ። እንደገና ራፋህ መታ፣ ደግሞ በቦምብ መታ፣ አባረረቻቸው። ሶስተኛ ቦታ አስቡት እንግዲህ ከቦታቸው አሰደደቻቸው ሌላ ቦታ ሰፍረው መኖር ጀመሩ። እዛ ቦታ መሄድ አሰደደቻቸው። ሌላ ቦታ ድንኳን ጥለው መኖር ጀመሩ። እዛው ድንኳኑም ላይ ደግሞ ከነነፍሳቸው አቃጠለቻቸው። ምን አይነት የግፍ ድርብርብ እንደሆነ አስቡት። በአንድ አእምሮ ውስጥ እንዴት ነው ታዲያ እስራኤልን እደግፋለሁ ለፍልስጤማውያን ግን አዝናለሁ የሚል ንግግር ትርጉም ሊሰጥ የሚችለው ነው። በዚህ ደረጃ የዲዛይን ችግር መሆኑን በዚህ ታየዋለ እንደው ሌላ ቦታ ላይ ማሰደድ ራሱ በጣም ጭካኔ የተሞላበት ነው። ግን ሰው ተሰዶ እንኳን እንዴት ሰላም አትሰጠውም፣ ሁለተኛ ስደተኛ ታደርገዋለህ። እሱም እንደገና ሰላም አልሰጥ ብሎ በድንኳን ባለበት ሄደህ እንትን ትላለህ። ፍጹም ትርጉም የማይሰጥ እጅግ በጣም ጭካኔ የተሞላ ነገር መሆኑን መረዳት ያስፈልጋል ማለት ነው። አገሪቷን መደገፍ ዘረኛ ውቅሯን መደገፍ ነው። በዘረኝነት ላይ የተመሰረተውን ውቅሯን፣ ስትራክቸሯን መደገፍ ነው። ምክንያቱም በዛው በኩል ደግሞ ስታየው አፓርታይዳዊ ግድግዳ አለው። አፓርታይድ አፓርታይድ አለ። ልም ያለ የአፓርታይድ ስርዓት ነው። ያ ብቻ አይደለም፣ ቅኝ ግዛትም ነው። ምክንያቱም እንግሊዝ ነች ማንዴቷን አስረክባ ወደ ቅኝ ግዛት ፕሮጀክት አስቀይራ ነው የሄደችው። ቅኝ ገዥዎቹ ደግሞ አሁን ከአውሮፓ የተሰባሰቡ ያሽከናዚ ነጮች ናቸው ማለት ነው። አይሁድ ነን ይላሉ እነሱ የአይሁድ ደም እንደሌላቸው ይታወቃል። ለዛም ነው ዲ ኤን ኤ ምርመራ ይከለከላል የሚባለው ማለት ነው። ቅኝ ገዣዊ መገለጫ አለው። ከዛ ውጭ ደግሞ የጥቁር ጥላቻና ንቀት አለው። ጥቁሮች ዝንጀሮ ናቸው ብለው ነው የሚያስቡት። ሌላው ቀርቶ ቤተ እስራኤላዊ ናቸው ብለው ከኢትዮጵያ የወሰዷቸውን ቤተ እስራኤላውያን እንኳን ደማቸውን አይቀበሉም። ምላይሉም አሁን እንኳን ስታተስ ያገኙት እንኳን 2018 ላይ ነው በአዲስ በወጣ አዋጅ እንኳን የሙሉ አይሁድነት ማዕረግ ተብሎ፣ እሱም አሁን ገና አፈጻጸም ላይ ብዙ የሚወጡለት ነገሮች አሉ። እና ለማለት የምፈልገው እዝነትህ ምኑ ላይ ነው ታዲያ? ነው ምኑን አዘንከው? ማዘን እንደዚህ ነው ወይ ነው ወይስ አላዋቂ ሳሚ ምን ይለቀልቃል እንደሚለው አይነት ነገር ነው። ማዘኑን ካልቻልክ ቢቀርብህስ?